ይሄ ምን ይሻላል? እኔም እኮ ብደውልለት ስልክ አላነሳማለኝ። ወይኔ ልጄ፣ ወደ ቴጂ ልፈልገው። ምን አጋጥሞት ይሆን? እንደው ያ ዳኔ የተባለ ልጅ አግኝቶት ተጣልቶት ይሆን? አላውቅም። ወይ ካሉ ነሱ ጋር እንደውል። እንዴ ስልኳልሽ፣ የለኝም። አንቺ ጋር የለም እንዴ? ነበረኝ እኮ ቀፎ ስቀይር ጠፍቷል። ካልሆነ ፖሊስ ጣቢያ ሄጄ ለማመልከት እንዴ፣ እንዴ ማሚ ፖሊስ ጣቢያ ሄደን ምን ልንላቸው ነው? በዛ ላይ የት ፖሊስ ጣቢያ ነው እንደሄደው አላውቅም። ቢጨንቀኝ እኮ ነው። ልጄ በደህና እስከዚህ ሰዓት የሚቆይ ይመስልሻል? በዛ ላይ ፖሊስ ጣቢያ ከሄድኩኝ፣ ልጄ ጠዋት ከዳኒ ጋር ተጣልቶ ነበረ። ልጄ አንድ ነገር ቢሆን ከሱ ራስ አልወርድም፣ አልወርድ ብዬ ነው የምነግራቸው እሱ ጥሩ ሀሳብ ይመስለኛል። እነሱን አስረው ሊያናዝዟቸው ይችላሉ። በቃ ማሚዬ፣ እሺ እኔም ልቀ አይርና ወታ እንሄዳለን። የእኔ ውድ እናትና ሚስቴ፣ ቆይ ለምንድነው እስካሁን ያልተኛችሁት? እየጠበቃችሁኝ ነበር? እን ወይኔ በጣም ይቅርበን። እኔ ብትነጉ ኖሮ አጠብቁኝ ተኝ ውላችሁ ነበረ ምን ነው? ልጄ አልጠጣም ብለህ ቃል ገብተህልኝ አልነበረ? ማሚዬ ቃል እኮ ይሰበራል። በቃ አልጠጣም ብዬ ቃል ገብችልሽ ነበር ኪዘሙተጠው ጠው ና በቃ ግባ እናተኛ። ማሚዬ አንቺም ግቢ እናተኝ። እሺ እተኛለሁ። አሁንማ በሰላም ከመጣልኝ ምን እፈልጋለሁ? ይዛሽው ግቢ እና አስተኝው፣ ወይስ ላድርግ? ችግር የለውም። ምን እበቃለሁ ነው እኔ ያለሁት። ቆይ እኔ ሽጄም አጋዥም ደጋፊ ምን እፈልጋለሁ ብያለሁ። በዛ ላይ እያለሁ እኔ ያለሁት እኔ

ተወዳጊም፣ ተው፣ በፍጹም እንዳሰብ አይደለም። ምንም ነገር አልተፈጠረም። ቆይ ቆይ፣ ምንድነው የተፈጠረው? እኔ እንዳሰብኩት ምንም ነገር አላደረግም አደለ? የኔ ፍቅር፣ እንደዛ በማለት ቢከፋኝም ግን አልቀየም። ምክንያቱም ደስተ ማማከን አልፈልግም። እና ገባኝና፣ ባሌ እንደሆንከ ሁሉ አንድ ቀን ሙሉ ባሊ እንደምትሆን አውቅ ነበር። ዛሬ አብረናል። ነገደም ታፍቀኛለህ። መቼም ቢሆን ባንተ ተስፋ ያቆጥ የዛሬ ወለሊት የኔ ትግስት ይውጥት። አልገባሽም እንዴ? በድጋሚ አይፈጠርም እያልኩሽ ነው። ደግሞ ትናንትም በጣም ተናድጄ ስለሰቀርኩ ዳኒና ሄመንን መበቀል ምችል መስሎኝ ነበር። ግን እኔ ራሴን ነው እየቀጣሁ ያለሁት። በቃ ይቅርታ አድርጊልኝ። ከዚህ በኋላ አይፈጠርም። ስም አዳግም ከዚህ በላይ ስሜቴ እንድትጎዳ አልፈልግም። እንድታቆም ነግሬህ ነበር። ቁስ ላይ አልደረቀም። ተው ብዬህ ነበረ። እንደዚያም ሆኖ ግን ስሜትን አልገታሁትም። እያመመኝም ቢሆን ለአንተ ደስታ ቅድሚያ ሰጥቻለሁ። ይቅርታ አድርጊልኝ። ዳኒና ሄመን ሊጋቡ ነው። ይህ መቋቋም አልችልም። በጣም ተሰብር ያለሁ አውቃለሁ። ምናልባት ይሄ ዜናችን ያስደስትሽ ይሆናል። እንደውም ቀድመሽም ስለምታውቂ ለአንቺ ሰርፕራይዝ ሊሆን አይችልም። ምን? ሄመንና ዳኒ? እኔ አላምንም። እኔ እኮ ሜል ውስጥ ነገረኝ አላመንኳትም ነበር። ያቺን ማትረባ አብራችሁ እያላችሁ እራሱ ስንቴ እንደማገጠችብን ማን ያውቃል። ሁለቱም ንባቦች ናቸው። እውነትሽን ነው። እኔን አጠገባችሁ አድርገው እንደ ጅል እየቆጠሩ ነበር። እኔ እኮ አብረን ሆነን እንኳን ሲታርቡኝ ጭራሽ አልጠረጠርኳቸውም። እንደ ወንድም፣ እንደ እህት ብቻ የሚታዩ ነበር ይመስለኝ። ለካ ጠገብ የሆነ ይህ ምን አይነት የማይረባጅል ነው ሲሉኝ ነበር። ልክ ናቸው። ደደ የሚገርም ነው። እኔ እኮ እውነቴን አልነበረው አንድ ላይ ናቸው ያልኩት። ግን አሁን ምን ሆነ

አልሻለሁ። ከዚህ በኋላ ፍቅር ምናምን እያልኩኝ አልታለልም። ለአንቺና ለአንቺ ብቻ ኖራለሁ። የአንቺን ሲታወቁ ለዳኒ አኮቷኒም ብለህ እንደተዋወቅከውና እንደመጣ ነገረኝ። ቆይ ምን ሆነህ ነው? ቶሎ ሄድከው እንዴ? እና ከእናቴ የሚበልጥብህ ጉዳይ ገጥሞ ነው? እና መቼ ልትመለስ ነው? እንዴ ጠቅለለህ ወደ አዲስ አበባ ልትመጣ ነው? በጣም ደስ ይለኛል። በጣም ታስፈልገኛለህ። አብረን የምንሰራው ነገር አለ፣ ልክ እንደ ልጅነታችን። አዎ ልጅ እያለን ከልጆች ጋር ስንጣላ ተጋግዘን እንደምንበቀላቸው፣ አሁንም እንደዛ ማድረግ አለብን። እሺ በርታለሁ፣ አጎቴ። በቃ ከሄድክበት ስትመለስ እንደማረለ ጃ ይዳን እንደዚህ ስትታይ ጥሩ ልትመስይ ያለሽ ግን እኔ አውቄብሻለሁ መርዛማ ባብነሽ ልጄን ልታታልኝ ትችያለሽ እኔን ግን በፍጹም አታታይ የዳኒ እናት እኔ አንቺ እንደምትያታኝነት ልጅ ነው አንቺም እኮ ተጎድተሻል አይደል ከአንቺ በላይ ማን ሊረዳኝ ይችላል። እና የኔ ልጅ የአንቺን ልብ መታከሚያ ሆስፒታል ይመስልሻል? አኪ ምን አይነት ራስ ወዳድ ነሽ! ሁለት ሁለት ወንድማማቾችን አጣለሻቸው፣ አደባደብሻቸው። ከዛ በላይ ምን ልታርጊያቸው ነው የምትፈልጊው? እንዲጋደሉልሽ ነው የምትፈልጊ? አይ እኔ እንደዛ እንዲሆን አልፈልግም። ደግሞ ለዳኒ እኔ እኮ በጣም አስብለታለሁ። እንደዛ እንዲሆን በፍጹም አልፈልግም። ማለት ለእኔ ልዩ ሰው ነው። ምታሰቢለት ከሆነ ልጄን ታዩ፣ አልፈልግህም አላገባህም በይ። ያቺን ድለቢስነት ወደ ልጄ አታስተላልፊ። ችግርሽን መፍታት ካለብሽ ያለ ልጄ እርዳታ አድርጊው። የኔ ልጅ ያንቺ አሻንጉሊት አይደለምሽ። እሺ፣ አታስቢ፣ ወደ ልጅሽ አልቀርብም። እንዳልሽው አደርጋለሁ። እንደዛ ቢሆን ይሻለሻል። አግብቼው ቤቴ እመጣለሁ ብቲ ቤቱን የቁም ሲሆን ነው ማርግብሽ። እሺ ሁሌም ታለቅሻለሽ፣ አንዲት ቀንም አትስቂም። ይህን ንግግሬን ደግሞ መቼም እንዳትረሺው

ቆይ እየመጣን ነው። ካልሆነ ስንት ሰዓታቸው ነው? እስካሁን ምን እየሰሩ ነው? እናንተ ቆይ፣ እስካሁን ምን እያደርጋችሁ ነው? ከቤት ካልወጣችሁ አልወጣንም አትሉም እንዴ? አንተ ሰውዬ ይሄ ማንን፣ ታውቃታለህ፣ ከቤት መውጣት አይሆንላትም። ቤት ሲል ገና ምንም አልተዘጋጀችም ነበረ። ልብስ መርጫ አልብሼ ነው የመጣሁት። ይሄ ቅርታ፣ ዳግዬ፣ ያው ከዳኒ ጋር ስገናኝ እንደማልስማማ ታውቃለህ አይደለ? እህ ልበሽ ይሄን አታድርጊ፣ ይሄን አድርጊ እያለ እኮ ስንደባደብ ነው የቆየ ነው። እሺ ግን ሁለታችሁ ማን አዳችሁ? ይሄ ስማ፣ ሰውዬ፣ ደሞ ሚስቴን እጅዋን ልቀቃት። በጣም ናፍቀኛለች። መታት ሳና ረባክ እኔ አላፍቀም ማለት ነው። ሰማችም ሂጅ ጉዳን መንገድ አለብኝ እስኪ ልደውልላት ሜሉዬ ደህና ነሽ? የትንሽ ነው። መቼም በአንቺ እንቅልፍ መውደድ እስካሁን ድረስ ካልጋሽ አልተነሳሽም አይደል? ለመነሳት እኮ መጀመሪያ መተኛት ያስፈልጋል። ትናንትና ከተፈጠረው ነገር በኋላ የእጁ ማግኘት አለበት። አሁን መጀመሪያ እኔ እና አንቺ እንገናኝና ለአንቺ መጥፎ ለእኔ ጥሩ የሆነውን ዜና እነግርሻለሁ። ምንድን ነው እሱ? እየሰማዎች ነው? ቶሎ ንገሪኝ። አይ ይሄ በስልክ የሚነገር ዜና አይደለም። ባይሆን እንገናኝና ቦታው ድረስ እኔ ራሴ ወስድሻለሁ። ውይ ነፂ፣ በእናትሽ ያ ጀዝባ ያናደደኝ መቃኛል። በቃ እንጅም አትጨመሪብኝ። ንገሪኝ መናገር ካለብሽ በስልክ። አይ እንግዲህ ነገርኩሽ አደል እንዴ። መጀመሪያ እንገናኝና ሻይ ቡና እያልን ሁሉንም ነገር ነግርሻለሁ። የት ሄድብሻል? እየቀለድሽ ብኝ ነው አደል ነፂ አሁን ላይ ምንም ነገር ሊያዝናናኝም ሆነ ሊያስቀኝ አይችልም እባክሽ ንገሪኝ እባክሽ አይ እኔ እንደዚህ አይነት ሀሳብ በፍጹም አልመጣልኝም ጉዳዩ ከዳኒ ጋር ብቻ ጋር የተገናኘ ነው የምርሽ ነው በቃ እሺ መጣሁ በ30 ደቂቃ ውስጥ ካፌ እንገናኝ እሺ እደርሳለሁ የተለመደው ካፌ እሺ ነይ በቃ እዛው ጠብቅሻለሁ ወይ ለዳጊ ልዩ ሴት ሆንለታለሁ። እርግጠኛ ነኝ ያፈቅረኛል፣ እንዲያፈቅረኝ አደርጎ እንዴ! አቶ ዩሴፍ መቼ ነው የተመለስከው? እኔ እስከማውቅ እኮ ከከተማ ለስራ መውጣትህን ነበር። እንደሱ እንኳን አይደለም። አንዳንድ መጨረሳቸው ጉዳዮች ነበሩ። እኔ የምተዳደረው አንቺ ጋር በተሻረኩበት ስራ ብቻ አይደለም። እንዲያውም በሳምንት ውስጥ በመቶ ሚሊዮን የሚቆጠር ብር የማገኝበት ስራ አለኝ። ዋና አመጣጤም ለዚህ ነው። ስለዚህ አንቺም ይህንን ለመስራት ተስማሚ ያለሽ ነው። በሚሊዮን የሚያስገኝ ስራ ምንድን ነው ቶሴፍ? መቼም የወንጀል ስራ አይደለም አደላ? ቶሴፍ ቢሆንስ ምን ችግር አለው?